ግንቦታ ጀግናው የኢህአዴግ ሰራዊት የገባበትን ነው። ቢል ክሊንተን የአሜሪካ የቀድሞ ፕሬዚዳንት አሁን ደግሞ ተመርጧል። እግር ኳስ እኔ እግር ኳስ ስለማልከታተል ባለቤቴ ነው የእግር ኳስ ስብ አፍቃሪ። እሺ አመሰግናለሁ። እንተዋወቅ። እሺ ተካለኝ ይባላል። ያብስራ እባላለሁ። ፍቃዱ ይባላለሁ። ሀፍታም፣ እባላለሁ። እሺ፣ አዲስ እባላለሁ። እሺ፣ ጥላሁን እባላለሁ። ሰሎሜ አለማየሁ እባላለሁ። ግንቦት ሀያ ምን የሚከበርበት በዓል ነው? በፊት ማለት ነው። አሁን አይከበርም ከ2016 ጀምሮ። በፊት የኢህአዲግ መንግስት የደርግን መንግስት የጣለበትና ኢትዮጵያን የተቆጣጠረበትን የምናከብርበት የነበረበት ነው። ግንቦት ሀያ የኢትዮጵያ የብሄር ብሄረሰቦች ኢህአዲግ የገባበት ቀን ማለት ነው የቀድሞ ኢህአዴግ የገባበት ቀን ግንቦት ሀያ ማለት ኢህአዴግን አሸንፎ በጦር አሸንፎ የገባበት ማለት ነው። ግንቦት ሀያ ወታደራዊው ደርግ መንግስት ወድቆ ኢህአዴግ የሚባለው ያንን ቀን ድል በማድረጉ የሚከበርበት ታስቦ የሚውልበት ቀን መሰለኝ ግንቦት ሀያ ጀግናው የኢህአዴግ ሰራዊት የገባበትን ነው እኔ የማውቀውና። ደግሞ ሌላ በዓል አለ። ምን ነበረ? የሆነ ከሃይማኖት ጋር የተያያዘ አንድ በዓል አለ። ማን ማን ናቸው? አንድ ጻድቅ አሉ። እሳቸው የተወለዱበት ቀን እንደሆነ ሰምቻለሁ። ደርግ መንግስት ወድቆ ኢህአዴግ መንግስት ግንቦት ሃያን የተቆጣጠረበት ቀን ነው ወደ ኢትዮጵያ ኢትዮጵያን ወደ ሰላም ያኔ እንትን ያለበት ነው እንግዲህ ግደርግ ወድቆ ኢህአዲግ የተቆጣጠረበት ነው። ግንቦት ሃያ ኢህአዲግ አዲስ አበባ የተቆጣጠረበት ነው አይደል? እዛ ደስ ነው ማቀው ሌላ ምን አለ? ግንቦት ሃያ እንደዛ ነው እናከብረው ነበር። በአሁኑ ሰዓት ግን ያው በስርዓት አስቦ እንዲውል ተደርጓል። እሺ፣ የሰው ልጆች ምን ያህል አጥንቶች አሏቸው? አጥንቶች የሰው ልጅ ምን ያህል አጥንት አላቸው? የጎድን ነው ወይስ ጠቅላላ እኔ እንጃ እሱ ከባድ ነው እኔ እንጃ ብዙ ነው እኔ እንጃ ከባድ ነው አላሰኩበት ብዛቱ ወይስ ዋው በእውነቱ ከሆነ እሱ አላውቅም ኧረ ስንት ነው እዚህ ጋር አስራ እኔ እንጃ ብቻ ጎንና ጎን በጣም ይሄን አስተውዬ አላውቅም። የደም ስሮቹ ግን ከ6666 አካባቢ ነው የደም ስር ያለው። አንድ ሂዩማን አደልት ሁለት መቶ ስድስት አጥንቶች አሉት። ኦኬ፣ የሰው ልጆች 206 ባልሳሳት። እሺ እኚህ በምስሉ ላይ የምትመለከታቸው ግለሰብ ማን ይባላሉ? አርቲስት ማንደፍሮ ስሙ ጠፋኝ። አገር አርቲስት ፋንቱ ማንዶዬ፣ ጋሽ ፋንቱ ማንዶዬ፣ አርቲስት ፋንቱ ማንዶዬ፣ አቶ ፋንቱ ማንዶዬ ይባላሉ። ይህ ሰው ማን ነው? የምን ሀገር መሪ ነው? ቢል ክሊንተን የአሜሪካ የቀድሞ ፕሬዚዳንት። አሁን ደግሞ ተመርጧል፣ ፕሬዚዳንት ትራምፕ ዶናልድ ትራምፕ ናቸው። ዶናልድ ትራምፕ ይባላሉ። የአሜሪካ ፕሬዚዳንት ናቸው። ትራምፕ ነው። ትራምፕ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ናቸው። የዩናይትድ ስቴትስ ኦፍ አሜሪካ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ናቸው። ይህ በምስሉ ላይ የምትመለከተው ተጫዋች የትኛው የኢትዮጵያ ክለብ ውስጥ ነው የሚጫወተው? አይዶን ሀገር ውስጥ እግር ኳስ አልከታተልም። እኔ ወይ እግር ኳስ ተጫዋች ነበርኩ፣ በእውነት አላውቅም። እግር ኳስ እግር ኳስ ስለማልከታተል ባለቤቴ ነው እግር ኳስ አፍቃሪ፣ ተጫዋችም አይደለም። የፊልም አክተር ቢሆን ነው። የሀገር ውስጥ ኳስ፣ ላይክ ዋልኮት በፊት አርሰናል ውስጥ ይጮት የነበረ ልጅ ነው። ኢትዮጵያዊ አይደለም። ኦኬ። በምስሉ ላይ የምትመለከተው ግለሰብ ኢትዮጵያዊ እግር ኳስ ተጫዋች አይደለም። የቀድሞ የአርሰናል እግር ኳስ ተጫዋች ቲዮ ዋልኮት ነው።